ከተማችን አዲስ አበባ በርካታ ቁጥር ያለው ሕዝብ የሚታደምባቸው ሃይማኖታዊና ሕዝባዊ በዓላት እንዲሁም ልዩ ልዩ ኩነቶች ይከበራሉ። በተለይ በመስከረም ወር ከሚከበሩት መካከል የመስቀል ደመራና የኢሬቻ በዓላት ይጠቀሳሉ። እነዚህ በዓላት በሰላም መከበራቸው ለከተማችን ብሎም ለሀገራችን ገጽታ የሚኖራቸው ጉልህ ሚና ቀላል የሚባል አይደለም። በዚህ በ2018 ዓ ም የተከበሩት የአደባባይ በዓላት የፀጥታና የአስተዳደር አካላት እንዲሁም የበዓሉ ተሳታፊዎች ቅድመ ዝግጅት ከማድረግ ጀምሮ ባከናወኑት ቅንጅታዊ ስራ እጅግ ደማቅና ሰላማዊ በሆነ ሁኔታ የተጠናቀቁ ሲሆን የአደባባይ በዓላት አንድነታችን፣ የአብሮነታችንና የመተሳሰባችን መገለጫ በመሆናቸው ምንጊዜም ትኩረት ያስፈልጋቸዋል። ቅድመ ዝግጅት ላይ ያው ቀድሞ መስራት የሚገባው ነገር ከህብረተሰቡ ከታዩ አብሮን ከኛ ከምሰሩ አጋር ድርጅቶች ጋር እንዲያ የሆነ በመስራት ቅድመ ዝግጅት በተሰራው ስራ ምክንያት አሁን ባሉ በሰላም ያለፈ መሆኑን ልናረጋግጥ እንችላለን። የዚህ ማረጋገጫው ያው ቀድሞ የተሰራው ስራዎች ናቸው። የጸጥታ ኃይል ከህብረተሰቡ ጋር ሆኖ ከህብረተሰቡን አዌነስ ከመፍጠር ከማነጋገር፣ ከመመካከር በተሰራው ስራዎች ላይ የተሻሉ ነገሮችን አምተናል ብለን እናስባለን። የጸጥታ ኃይሉ በጋራ ኦሪንቴሽን አጠቃላይ የተወሰደበት ሁኔታ ነው ያለው በዓሉ በሰላም እንዲጠናቀቅ። ሁለተኛ ማህበረሰቡ አሁን ባለው ሁኔታ ፍተሻ ላይ በተባባሪነት ነው እየተፈተሸ ያለው። በእነዚህ የተከለከሉ ነገሮች እንዳይመጡ ተብሎ በተገለጸው መሰረት አብዛኛው ሰው በሰላም እየመጣ ፍተሻችን ላይ ምንም አይነት ተግዳሮት ነገር አላጋጠመንም። ሁለተኛ እኛም ቅድመ ዝግጅታችን በበቂ ሁኔታ የጸጥታ ኃይሉ በሚፈለገው ልክ ሀገራችን ሰላም እንድትሆን ከተማችን ከዚህ በፊት የነበሩ የአደባባይ በዓላት እንደነበሩት በሰላም እንዲጠናቀቅ በዓሉ ከፍተኛ የሆነ ዝግጅት ያደረግንበት ሁኔታ ነው ያለው ለሰራዊታችን ለአባሉም ለሰራዊቱም ለአመራሩ በቂ የሆነ ኦሪየንቴሽን በከፍተኛ አመራሮች የተሰጠበትና በየደረጃው ሁሉም የጸጥታ ኃይል በሚፈለገው ልክ ዝግጅት የተደረገበት ሁኔታ ነው ያለው በዓሉ በሰላም እንዲጠናቀቅ ከቅድመ ዝግጅት እቅድ አውጥቶ የእቅድ ውይይት በማድረግ ታች ድረስ ከበላይ አመራሮች በሚሰጠው አቅጣጫ እቅድ ውይይቱ ወደ ታች ወርዶ አባሉ ድረስ በተገቢው በማወያየት በዓሉ በሰላም ተከብሮ እንዲከ እንዲያልፍ የሚያስፈልጉ ተግባራትን በመፈጸም ከፍተኛ የሆነ እንቅስቃሴ የተደረገበት በዓል ነው። በሰላም በሰላም እንዲከበር ለማድረግ ቀደም ብለን ከሳምንት በፊት ለሁሉም አባልና አመራሮች በቂ ኦሪንቴሽኖችን ሰጥተናል። ሌሎች የባለድርሻ አካላቶች ደንብ ማስከበር ሰላም ሰራዊት ፌደራል ፖሊስም በአጠቃላይ ከእኛ ጋር በመሆን ኦሪንቴሽን ወስዷል። በወሰነው ኦሪንቴሽን መሰረት ሁሉም ሰው ፕራክቲስ ወይም ደግሞ ትሬኒንግ ወጥተን በየአካባቢ ልምምድ አድርጌናል። በዩኒስኮ የተመዘገበ ዓለም አቀፍ በዓል እንደመሆኑ መጠን የጸጥታ አካላትን ይህን ነገር ኮሽታ የሌለበት ምንም ነገር በስነ ስርዓት በተሞላበት ትህትና በተሞላበት ይህን የፍተሻ እንትን ተካሂደዋል። ስለዚህ ጥሩ ነበር። በዛ አይነት ነገር ምንም ነገር የተፈጠረ ነገርም የለም። ይህ እንግዲህ ታላቅ አገልግሎት ነው። ስለ ሰዎች በጎነት፣ ስለ ሰዎች ሰላም መጨነቅ ሰዎች በሰላም ወጥተው በሰላም እንዲገቡ ማሰብ መስራት አንድ የመንፈሳዊነት አካል። ስለዚህ በዚህ መስቀልም ይሆን በጥምቀት በዓላት ላይ ፖሊሶች ረጅሙን ሰዓት ከምዕመናን ጋር ያሳልፋሉ። በሰላም በዓላችን እንድናከብ ሀሳባችን ተሰባስቦ ትኩረታችን በዓላችን ላይ እንዲሆን ስለዚህ አስተዋጽኦ ቀላል አይደለም ቀላል አይደለም እና በምዕመናኑም ለአገልጋዩም ስል ሆኜ ፍጹም ላመሰግን እወዳለሁ። የነበረው ጥበቃና ሪስት በጣም ደስ የሚል ነበረ። ፍተሻው ጥሩ ደስ በሚል ሁኔታ ዝርዝር ባለ ምንም አይነት ግፊያና እንትን በሌለበት በተነጠል ነበር የምንፈተሸው ና። የሆነ በነጻነት ነበረ። እንደ ሀገር የተሰጣቸውን ኃላፊነትና አደራ ህዝበ ክርስቲያኑንና የነበሩትን አገልጋዮች ከመጠበቅ ጀምሮ እያንዳንዱን ያለውን ነገር በጽሞናና በትዕግስት ሆነው ጠብቀው እጅግ ደስ በሚል ሁኔታ ፈትሸዋል። እጅግ እኛም ደስተኞች ነን። ምክንያቱም የመስቀሉን በዓል ስናከብር በወካታና በሌላ ችግር እንዳይከበር ስለሆነ ይህንን ያው የሀገሪቱ ጉዳይ መጠበቅ ስላለበት እጅግ በጣም ደስ ብሎን አክብረናል። ፍተሻው ላይ በጣም ጥንቃቄ የተሞላበትና ለሁላችንም ደህንነት ሲባል ስርዓት በተሞላበት መልኩ ነው ሲያስተናብሩን የነበሩ የጸጥታ አካሎች ማለት ነው። ከዚህ በፊትም በተለያዩ ጊዜዎች ላይ የሚከናወኑ የአደባባይ በዓላትን ከቤተ ክርስቲያን ጋር በመተባበር የጸጥታ አካላት እንቅልፋቸውን አጥተው ብዙ ጊዜ ዝግጅት እንደሚያደርጉበት አውቃለሁ። ብዙ ጊዜ ኮሚቴ ውስጥ መሆን ስለማቅ ማለት ነውና፣ በሰላም ያለፈ ፕሮግራም ነው። በጣም ደስኞች ነን። እኔ በበኩሌ በግሌ በጣም ደስተኛ ነኝ። የጸጥታ አካላት በዓሉም በሰላም እንዲከበር መስዋዕትነት እየከፈሉ ነው ያሉት። ምንም ያክል ሰላማዊ ቢሆን የእነሱ አስተዋጽኦ እጅግ የጎላ ነው። ያልተገባ ነገሮችን በታዩበት የማስወገድ የማረጋጋት ስራ ይጠበቅባቸዋልና የእነሱ ድርሻ ጉልህ ነው፣ ሊመሰገንም ይገባል። ብዙ አይነት ሰው ሊመጣ ይችላል። እዚህ ቦታ ላይ የተለያየ ሰው ስለሚመጣ ምን እንደሚፈጠር አይታወቅም። እነሱ መኖራችሁ ለሕዝቡም ለእኛም ደህንነት በጣም ቆንጆ ነው። በዚህ አጋጣሚ እነሱም ማመስገን ፈልጋለሁ። ጸጥታ አካላቱ እንደ ቤተሰብ ናቸው። ደስ የሚል እንደ ቤተሰብ የጸጥታ አካላቱ እንዴት እንደፈተሹ ካለምንም ግርግር ካለምንም ማመናጨቅ፣ ካለምንም መገፋታታት የፌዴራል ፖሊሱም የአዲስ አበባ ከተማ ፖሊስም ሁሉም ያደረጉልን ትብብርና ፍተሻ ደስ የሚል ነው። ደስ የሚልና ልምድ የተቀሰመበት ነው። የጸጥታው አካል ለኢትዮጵያ ለዚህ ለበዓሉ ብቻ ሳይሆን ለሀገሪቱ ዳር ድንበር መከበር ያለው ዋጋ የሚከፍለው መስዋዕትነት ትልቅ ነው። እኛ እዚህ አሁን ቆመን እንድናወራ የሚያደርገን አንዱ ከእግዚአብሔር በታች ከፈጣሪ በታች የጸጥታው ኃይል ነው፣ የጀርባ አጥንታችን ነው። ስለዚህ እናከብረዋለን። ከፍተሻ ጀምሮ ያለው ነገር በጣም ደስ ይላል እና ሰው እንኳን ገብቶ ለመውጣት በኮንፊደንስ በስነ ስርዓት እና በደንቡ ስለሚፈትሹት እና ጸጥታ አካሉም ደግሞ በስነ ስርዓት ስለሚሰሩ ከአቅማቸው በላይ በጣም ለፍቶ ስለሚሰሩ በጣም ደስ ይላል እና በኮንፊደንስ ነው ሰው ተንቀሳቅሶ ገብቶ የሚወጣ ማለት ነው። በዚህ አጋጣሚ እነሱም ምስጋና እናቀርባለን። በፍተሻ ላይ ህብረተሰቡ ያደረገ ነገሮች ስናየው በጣም ጥሩ የተሻለ ከየትኛውም ጊዜ የበለጠ እኛ ባሳየነው አቅጣጫ መሄድ በሚገባ በዘገናቸው መንገዶች ቀድመ በሚዲያም በመንገዳችን እና ባለንበት ቦታ ላይ ባሳየነው አቅጣጫ ያለ አንዳች ጭቅጭቅ ያለንን ትርክ ሁሉም ሰው አቅጣጫውን ቀይሮ የሚሄድ ስራዎች ተሰርተዋል። በዚህ ላይ ህብረተሰቡ በጣም ተባባሪና እንደነበረ ለመግለጽ እፈልጋለሁ። ከዛ ውጭ እዚህ በዓሉ ላይ ለመታደመጡ ሰዎችም ራሱ ፀጥታ ሌሎች ቆመው በሚፈትሹበት አካባቢ ለፍተሻው በዓሉ የኔ ነው በሚል ስሜት ሁሉም ሰው ተባባ እንደነበረእና በጋራ ተፈትሾ ለመግባት ፈቃደኛ እንደነበረ ለመት ሞክረናል። ስለዚህ እየተለመደ እየመጣሉ ነገሮች የአደባባይ በዓል ሁሉም በዓል የኔ ነው የሚል ስሜት ኢትዮጵያነት ላይ የከረመ መሆንና የሚታይ ነገሮች እንዳሉ እዳ ያሳያል። ፍተሻው ምንድን ነው ማህበረሰቡ እየተባበረ ነበረ በዓሉ በጥሩ ሁኔታ እንዲከበር የማህበረሰቡ አስተዋጽኦ ከፍተኛ ነበረ። እያንዳንዱ የጸጥታ ኃይል በሚያደርገው የፍተሻ ቦታ ላይ በሚደረግበት የፍተሻ ቦታ ላይ ማህበረሰቡ ከፍተኛ የሆነ ትብብር ሲያደርግ ነበረ። ትብብር በማድረጉም ይህ በዓል በሰላም እንዲጠናቀቅ የተደረገበት ሁኔታ ነው ያለው። ማህበረሰቡ የራሱን የሆነ ቅድመ ዝግጅት እንዲያደርግ በዓሉ በሰላም ተከብሮ እንዲያልፍ የራሱን የሆነ በሚዲያ የሚተላለፉ ነገሮችን ተከታትሎ ለፍተሻውም ለፖል ለጸጥታው ከፍተኛ የሆነ ትብብር በማድረግ በፍተሻ ቦታዎች ላይ ሰልፍ በመያዝ አስተባባሪዎች በማስተባበር ለፖሊስ የፍተሻው እንቅስቃሴ ተባባሪ ሆኖ ጸጥታው የራሴ ነው ብሎ በመቁጠር አስፈላጊውን ትብብር አድርገዋል። የዘንድሮን ስናይ ከነበረው እስከዛሬ ድረስ ከነበረው በጣም የተለየ ሁኔታ ነው ብለው መውሰድ ይቻላል። ህዝቡ በራሱ ጊዜ ለሰላም ሲባል ነው፣ ለእኛ ሰላም ነው። ስለዚህ በደንብ ፈትሹን እንተባበራለን፣ ከጎናችሁ ነን። እንዳውም በደንብ እዛ አካባቢ ያለውን ነገር በደንብ መፈተሽ መቻል አለበት እያሉ ጥቆማም ጭምር እየሰጡን ስለሆነ ትብብራቸው በጣም የተሻለ ነው ብለው መውሰድ ይቻላል። ከቅድመ ዝግጅቱ ጀምሮ ከፍተሻ ጋር ተያይዞ ህብረተሰቡ በሰላም በፍቅር እየተባበረንና በምንፈትሽበት ታይም ላይ ሁላችንም ተባብረው ህብረተሰቡም ያለው ግንዛቤ ለራስም ደህንነት ለጋራም ደህንነት እስከሆነ ድረስ ህብረተሰብና ፖሊስ ጥሩ ግንኙነት ያለው የሚያሳይ ነው። የአደባባይ በዓላት ሁል ጊዜ የብዙ ማህበረሰብ የብዙ ህዝብ መሰባሰቢያ ነውና እንደ መልካችን እንደ ጠባያችን እንደ ባህላችን የተለያየ እንቅስቃሴዎች ይኖሩናል። ስለዚህ ተግባቦታችን ወይንም ደግሞ አብረን በዓል ማክበራችን ማዕከሉ በሰላማዊ መርሃ ግብር ማሳለፍ ነው። ስለዚህ በነዚህ በዓላት ላይ ይኖረን ሰላማዊ ግንኙነት ደግሞ ይበልጥ ደግሞ ማህበረሰቡ ጤናማ ግንኙነት እንዲኖረው ያደርጋል። የጸጥታ አካላት ትልቁ ድርሻቸው ያ ነው። በኢትዮጵያ ችግሮች ብዙ የማይከብዱትና ወደ ሰላም ለመምጣት ሰላምን ለመፍጠር አመቺ የሆነው እንዲህ በየጊዜው ማህበረሰቡ የሚገናኝባቸው መንፈሳዊ በዓላት መኖራቸው ይበልጥ ማህበረሰቡን ያግባባሉ ያዋድዳሉ፣ ያደማመጣሉ፣ አንተ ትንሽ አንተ ትንሽ ያባብላሉና ይሄ ትልቅ አስተዋጽኦ አለው። ሰላማዊ ሀገር መሆናችንን ጨዋ ህዝብ መሆናችንን በዚህ እናሳያለን። ከዚህም አልፎ ደግሞ ለሀገር በጣም ብዙ ፋይዳዎች ይኖሩታል። ኢኮኖሚያዊ ፋይዳውን ብትመለከት በጣም ሰፊ ነው። መቼስ እያንዳንዳችን ከልብስ ናቸው አለባበስ ጋር ስታያይዝ ከዚህ በስተ ጀርባ የብዙ ቤተሰብ አስተዳዳሪዎች ድጋፍ እያገኙ ነው ያሉት፣ ኢኮኖሚያቸውን እያሻሻሉ ነው ያሉት። ሀገር ያሰው ደግሞ ከበስተ ጀርባው ግብር ከፋይ ነው፣ ለሀገር ግብር ይከፍላል፣ ጠቃሚ ሰው ነው ማለት ነው። እና ከዚህ ከዚህ አንጻር እያይዘግ ለሀገር የሚጠቅመው ፋይዳው ሰፊ ዳራ አለው። በርግጥ አንድ ሆነን መስራት እንደምንችልና አንድ መሆናችን አንድነታችን ያለ ልዩነታችን መፍትሄ ለሆነ ለችግሮቻችን መፍትሄ መሆኑን ያሳያል። ለምሳሌ እዚህ ላይ ካለምንም ኮሽታ ዛሬ ካለምንም ኮሽታ በሰላማዊ በሆነ መልኩ በዓሉ መጠናቀቁ አንደኛው የሰላም ትርጉም ምን እንደሆነ፣ የአንድነት፣ የመዋደድ፣ የመፈቃቀር፣ የመተባበር ትርጉሙ ምን እንደሆነ ያሳያል። አገራዊ ፋይዳው ይሄ ለምሳሌ አገራዊ ፋይዳ ማለት የሕዳሴ ግድብን አይን አይዳሴ ግድብን እንደ አገር ብናይ እንደ አገር ብንወስድ፣ አገር ነው ብንወስድ፣ አንድነታችን ነው። ሰላም መሆናችን ነው። አንድ መሆናችን ነው። እንድናጠናቀቅ በሰላም ያደረገን እኛ 720 ኪሎ ሜትር ያለአንዳችን እንከን ተጉዘን እዚህ ስንደርስ ሰላም ነው። ሰላም በመኖሩ ነው። የሰላም ዋጋ ነው፣ ውጤት ነው። ከበዓሉ ጋር ያይዤ በአሉ በዚህ አይነት መልኩ በአደባባይ ሲከበር በርካታ ሰዎች አንድ ላይ ሆነው ሲያከብሩ ያለ አንዳች ኮሽታ መከበሩ በህዝቦች መካከል ለሰላም ያላቸውን ፍቅር ከፍ የሚያደርግና መንግስትን በራሱ በኩል ሰላምን በምን መልኩ እያስከበረ እንዳለ የሚያሳይ ውጤት ነው ወይም የሚያሳይ አመላካች ነገሮች አሉ። ስለሆነም ሰላም ትልቅ ዋጋ ያለው በገንዘብ የማይገኝ ከኔ ከራሴ የሚጀምር ከዛ ወደ ቤተሰብ የሚሄድ ሰፈር እያለ ወደ ሀገር የሚያድግ ነገር ስለሆነ ሁላችንም እንደ እንቁ መያዝ አለብን የሚል አስተሳሰባለሁ። የአደባባይ በዓላት የጋራ በዓላት ናቸው። ሁለተኛ በከተማችን ላይ በርካታ የአደባባይ በዓላትን ያሳለፍንበት ሁኔታ ነው ያለው። ይህም ሲታይ ውጤቱ የተሻለ እንደነበረ የከተማችን ህዝብ፣ ማህበረሰቡ፣ የፀጥታ ኃይሉ በጋራ ሆኖ ከተማችን ላይ ምንም አይነት ነገር እንዳያጋጥም የተደረገበትና ለሀገራችንም ጥሩ መልእክት ያለው ነገር እንዳለ የተመለከትንበት ሁኔታ ነው ያለው። እንደዚህ አይነት በዓላት መከበራቸው የከተማችንን ውበት የከተማችን አብሮነት የማህበረሰቡን አብሮነት በጋራ ተሳስቦ የመኖር ባህል የሚያበረታ የሚያጎላ ስለሆነ በእንደዚሁ አይነት ተግባር ማህበረሰቡ ለፀጥታው ኃይል ተባባሪ በመሆን አለኝታ በመሆን ፀጥታው የራሴ ነው ብሎ ልክ በዚህ በሚያደርገው ትብብር አይነት መቀጠል ነው ያለበት። በሰላም ተከበረ ማለት በዚህ በሀገራችን ላይ ያለው የጸጥታ ኃይል ምን ያህል ስራ እንደሚሰራ እና ሀገሪቷ ውስጥ ምን ያህል ሰላም እንዳለ ለማስረዳት ይጠቅማል። የአደባባይ በዓላትን ስናከብር የጸጥታ አባላት ብቻ ኃላፊነት አይደለም፣ የሁሉም ሰው ኃላፊነት። ምክንያቱም የአደባባይ በዓላት የሀገርን ኢሜጅ የሚገነቡ የሀገርን ማንነት የሚያሳዩ ናቸው። ስለዚህ ይሄ የአንድ አካል ጉዳይ ብቻ አይደለም። ሰላም የሁሉም ሰው ነው። ሰላም የሕፃናት ነው። ሰላም የወጣቶች ነው፣ የአረጋውያን ነው። የአደባባይ በዓላት ላይ ሕፃናት ይመጣሉ፣ አረጋውያን ይመጣሉ፣ ወጣቶች ይመጣሉ። ስለዚህ እነሱንም ያማከለው እርስ በርሳችን እየተከባበርን፣ እርስ በእርሳችን አንዱ ቢያጠፋ አንዱ እየገሰጸው ነው መሄድ ያለበትና ለጸጥታ አካላት ብቻ የሚሰጥ ብቻ አይደለም፣ ሰላም ጉዳይ የሁሉም ነው። እንግዲህ ከዚህ በኋላ በሚኖሩ የአደባባይ በዓላት ላይ ሁላችንም ትብብራችን እንድናሳይ ስል ለመግለጽ ሞክረን እነዚህ በዓላት በአማረና በደመቀ መልኩ እንዲከበሩ ሁሉም የጸጥታ አካላት ከህብረተሰቡ ጋር ተቀናጅተው ከዋዜማው ጀምሮ ልዩ ልዩ ስራዎችን አከናውኗል። በዚህም በዓላቱ ያለምንም ችግር በሰላም ተከብረው ሊጠናቀቁ ችለዋል። የበዓሉ ታዳሚዎችና የመዲናችን ነዋሪዎች እንደ ወትረው ሁሉ በፀጥታ በጸጥታ ስራው ላይ ላበረከቱት አስተዋጽኦ የአዲስ አበባ ፖሊስ ጠቅላይ መምሪያ ምስጋናውን ያቀርባል።